ዝንቱ ህጉ ለቤት ዘዲበ ርእሰ ደብር በተራራው ራስ ላይ ያለው የቤቱ ህግና ስርዓት ይህ ነው። ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአኩስም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ባታችን አውነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አይጉረ ስብከት ሊቀጳጳስ፣ ብፁ አቡነ ህሬ ያቆስ የአዲስ አበባ ሀገረ ስብከት ሊቀጳጳስ፣ ብፁዋን አበው ሊቃነጳጳሳት ክቡር ንውረድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ጽፈት ቤት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትሪያሪክ የኢኮኖሚና የማህበራዊ ዘርፍ ምክትል ስራ አስኪያጅ፣ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ ክቡራን የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎችና ሰራተኞች በአጠቃላይ የዚህ ጉባኤ ተሳታፊዎች በሙሉ፣ አይድኦሙ ስለ ዝንቱ ቤት ይቀቡ ኩሎ ስእሎ ወትእዛዞ ወይ ግበርዎ ወዝንቱ ህጉ ለቤት ዘዲበርእሰ ደብር ስርዓቱንና ህጉን ይጠብቁና ያደርጉትም ዘንድ የዚህን ቤት ክብርና መልክ ንገራቸው፣ በሚለው ቃል ክብሩ የተገለጠው የአገልግሎታችን መዳረሻ የሆነው የቤታችን ሕግና ስርዓት በሩቱ እምነት ማንነታችንን ቀርጾ ከምግባር ሃይማኖት ጋር አዋህዶ ወደ እውነተኛ ወደባችን ወደ ክርስቶስ ለመድረስ የሚያበቃ ከውድቀት የምንጠበቅበት ህገርት መሆኑ የታመነ ነው። ከዓለም ሁሉ ከፍ ብሎ የከበረውና የተቀደሰው የእግዚአብሔር ቤት እውነተኛ መልክም የተጨነቁትን ማረጋጋት፣ ተስፋ ላጡ ወገኖች ተስፋ መሆን፣ በሕዝቡ መካከል መተማመንን ማስፈን፣ ፍቅርን አንድነትንና ሰላምን ማወጅ ነው። የዚህን ቤት ትክክለኛ መልክ መውጫውንና መግቢያውን ስርዓቱንና ሕጉን ተረድተን በማስተዋል እንድንኖርበትም የቤቱ ባለቤት ቅዱሰ ቅዱሳን ብሎ ሰይሞታ። ነገር ግን እለ አልቦሙ ሕሊና ወልብ የአቅቡ ግብሮሙ ወስርዓቶሙ በዘተአዘዙ ናሁ ሌሊት ትደግኖ ለመዓልት ወጸሐይ ይደግኖ ለወር በከመ ተአዘዘ አይምሮ የሌላቸው ማሰብ የማይችሉ ግዑዛን ፍጥረታት ከእግዚአብሔር በታዘዙት መሰረት ግብራቸውንና ወሰናቸውን ይጠብቃሉ። ሌሊት ትእዛዙንና ሥራዋን ጠብቃ ቀንን ትከተለዋለች። ፀሐይም በታዘዘው መሠረት ጨረቃን ይከተለዋል። እያንዳንዳቸውም እግዚአብሔር የወሰነላቸውን ስነ ፍጥረታዊ ህግና ስርዓት በየመልኩ ጠብቀው ሲኖሩ በአራያ እግዚአብሔር የተፈጠረው የሰው ልጅ ግን የቤቱን መልክ ለውጦ በህግና በስርዓት መኖር ተስኖት ህግን ሲተላለፍ ስርዓትን ሲያፈርስ ይታያል። በእኛም የአገልግሎት ዘመን የዚህ ቤት ሰሪና አስገኝ የሆነው አምላከ ምሕረት እግዚአብሔር በሚደንቀው የፍቅር ዝምታ ታግሶን ነው እንጂ ዓለሙን ሁሉ አቅፎ በሚይዝ ልባቸውና በሰፊ ትከሻቸው ሁሉን ተሸክመው ህይወታቸው የመላእክት ያህል ሆኖላቸው ለደካሞቹ ሲተጉ በኖሩት የቤቱን ህግና ስርዓት በሚያውቁት አባቶቻችን መንፈሳዊ ተጋድሎ ተጠብቆ የኖረውን የቤቱን ጥንታዊ መልክ የሚለወጡ ከምግባረ ሃይማኖት የሚያድጡ አንዳንድ ጉድለቶቻችን መታየት ከጀመሩ ዋል አደር ብለዋል። በመሆኑም የቤቱ መልክና ስርዓት የተዋበ እጅግ ከፍ ያለ ስለሆነ እኛን በክብር ከፍ የሚያደርግ መሆኑን መረዳት አቅቶን ከዓለም ሕግ ከሥነ ፍጥረት ስርዓት በታች አሳንሰን ካየነው የቤታችንን ውበት በራሳችን እናጠዋለን። የልዩነት፣ የጠብ፣ የጭቅጭቅ ቤትም ካደረግነው በክብር ፈንታ ሐሳር፣ በከፍታ ፈንታ ውድቀት በራሳችን ላይ እንዳምናመጣ የቤቱን ስርዓት ህግ በጋራ ትብብር ወደ ነበረበት መመለስ ግድ ይለናል። ምክንያቱም እግዚአብሔር የሰራው አባቶቻችን የደከሙበት የቤታችን ጥንታዊ መልክ ሰላምና ፍቅር፣ ስምምነትና አንድነት፣ ቅንነትና አስተዋይነት፣ ጽናትና ደግነት ነው። እንዲህ ያለ መልክና ውበት ባለው ቤት ስንኖር ደግሞ የዓለም መልክ ሊታይብን አይገባምና መልካችን አምላካዊ፣ አለባበሳችን ሃይማኖታዊ፣ አኗኗራችን ሰማያዊ መሆን ይኖርበታል። ከቤቱ መልክ ወጥተን እርስ በርሳችን ከተለያየን ለማይጠገን ስብራት፣ ለማይታረም ስህተት የምንዳረግ እንሆናለንና አንድም ነገር ሳይጎልብን በፍጹም ደስታ የሚያኖረንን ይህን ቤት በክብር እንጠብቀው። ወደፊትም ካለፈው ታሪካችን እየተማርን በቤቱ ሕግና ስርዓት በጋራ ውይይት ስህተቶቻችንን እያረምን ትውልዱ ከእውነትና ከታሪካዊ መረጃ የራቀ እንዳይሆን መስራት የመሪነት ተግባራችን ነው። ብፁዕ ቅዱስ አባታችን ብፁዕ አቡነ ሳዊሮስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት ልጆቻችን የዚህ ጉባኤ ተሳታፊዎች ከሁሉ በተቀደሰው በዙሪያው ካሉት ሁሉ ከፍ ባለው የእግዚአብሔር ቤት እንደየደረጃችን ለአገልግሎት ስንጠራ ማዕረጉንና ሀብቱን የመከበር እሴቱንና አስቡን ብቻ ሳይሆን የስልጣኑ ምንጭ፣ የተልእኮው ስምረት፣ የማዕረጉ ድምቀት ለሆነው የእግዚአብሔር መንፈስ ቅዱስ አሰራር በሚያመች ሕይወት ካገለገልን አገልግሎታችን በፍቅር ይጸናል። የሚማርክ መዓዛ ቅድስና ያለው ሕይወት የሚዘከር ማንነት ይኖረዋል። በመሆኑም ከመንፈስ ቅዱስ ተለይተን እኛ ለእግዚአብሔር እንግዶች ነንና በእርሱ እየተመራን በተሰጠን የአገልግሎት ጊዜ እንቅፋቶችን ሁሉ በጋራ በማስወገድ ሐዋርያዊ መሰረት ያለውን አንድነታችንንና ሰላማችንን በማጽናት በምድር ሆነን በሰማይ ሥርዓት እየኖርን ለሃገራችን እድገት ለቤተ ክርስቲያናችን መንፈሳዊ ማህበራዊ አገልግሎት መስፋፋት ከልብ መስራት ይገባናል። ሁላችሁም እንደምታስታውሱት እኔና ወንድሜ ብፁዕ አቡነ ሳዊሮስ ካሁን በፊት በዚሁ ቤት አብረን አገልግለናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የሦስቱ ዓመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በኩልነት ለማገልገል እንሰራለን ብለን እናምናለን። ለቤቱ ክብር በሚመጥን በመልካም ምግባር በተጌጠ ሕይወት በዚህ መንገድ መስራትና ማስተዳደር ከቻልን ከየት ተነስተን ወዴት እንደምንሄድ ስለምናውቅ የተቀበልነውን አደራ ለመወጣት የቤተ ክርስቲያናችንን እውነት ከሕዝባችን ጋር ሆነን ለዓለም ሁሉ አሰምተን በመናገር ታሪካዊ ክብሯን መጠበቅና ማስጠበቅ እንደምንችል ምንም ጥርጥር የለውም ብቻላችሁ ከሁሉ ጋር በሰላም ኑሩ ተብሎ እንደ ተጻፈው፣ የቤተ ክርስቲያናችንን ልዕልና መንፈሳዊ ተልእኮዋንና ክብሯን በጠበቀ መልኩ ከመንግስትና መንግስታዊ ካልሆኑ ተቋማት ጋር በትብብር መስራት ጉዳት ስለሌለው ከሁሉም ጋር መልካም ግንኙነት በመፍጠር የቀደሙትን ባለውለታዎችን ሳንረሳ ለሰሩ ሥራ ዕውቅና በመስጠት የተጀመሩ የልማት ሥራዎችን በማስፈጸም ሀገራችንንና ቤተ ክርስቲያናችንን ወደ ከፍታ የሚያወጣ በዓለም ዙሪያ ለሚገኙት ምእመናንና ለሌሎችም የሚጠቅም ስራ በመስራት ለተሻለ ውጤት እንበቃለን። ነገር ግን የማገዝ አቅም የሌለው ሰው ያማል፣ የማረም አቅም የሌለው ይሳደባል፣ የመደገፍ አቅም የሌለው ሰው ይጠልፋል፣ በመጨረሻም ሁሉም አብሮ ይወድቃል። እንደሚሉት ምሁራን፣ አብሮ ላለመውደቅ ከመጠላለፍና ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁም በጸሎትና በሐሳብ እንድታግዙን አበ ትዕግሥት በሆኑት ቅዱስ አባታችን ፊት አደራ እንላለን። ያለ ትብብር ምንም ነገር ማድረግ አይቻልምና የቤቱ ጥንታዊ መልክ አንዱ የአንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም፣ ዝቅ ያለ ማሰሮ ግን ይሞላል እንደሚባለው በጎን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የመንፈስ ቅዱስ ልጅነትን ከማግኘት ጀምሮ ከንኡሳን ማዕርጋት እስከ አበይተ ማዕርጋት የደረስነው አባቶች እና በውስጥም በውጭም ያላችሁ የመንፈስ ቅዱስ ልጆቻችን ራስን ለቤተ ክርስቲያን ቀኖና በማስገዛት ከሐዋርያዊ መንበር የሚወሰነውን ውሳኔ፣ የሚሰጠውን መመሪያ አክብሮ መቀበል ኦርቶዶክሳዊ ስርዓት እንጂ ባርነት አይደለምና እርስ በርሳችን መነቃቀፉን ትተን ሰላማችን በማጽናት አንድ እንሁን። የቤቱ መልክ ሰላም ፍቅርና አንድነት ነውና ለክፉ ሳይሆን ለበጎ እንፈላለቅ። በመጨረሻም ባልተገባ ስዕለ ሕሊና የሚያየን ዓለም በመካከላቸው እንደ ገነት በተተከለች ቤተ ክርስቲያን እየኖሩ እፎ ኮኑ ለሙስና እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ እግዚአብሔር በሰጠን በቤቱ ሕግ ማስቀጠል እንድንችል ለሁሉም ውልደ ቤተ ክርስቲያን ጥሪያችንን እናቀርባለን። አገልግሎታችን ሰማያዊና መንፈሳዊ መግቦት ስለሆነ መጪውን ዘመን ከሩቅ ተመልክተን ላለው ላለውና ለሚመጣው ትውልድ የሚሆን በጎ ስራ የምንሰራበት በአንድ ልብ ሆነን ለተጠራንበት መንፈሳዊ ተልእኮ የምንተጋበት ጊዜ ያድርግልን። የቅዱስ አባታችን ቡራኬ ይድረሰን። ወስብሃት ለእግዚአብሔር። ግንቦት 25 2017 ዓ ም አዲስ አበባ።